በድብቅ እንግዲህ ሄርሜላ እና አብርሃም ያደረጉት ትልቅ ሚስጥር አለ። ስለሱ ጉዳይ በደንብ አድርጌ ነግራችኋለሁ። እሱ ብቻ አይደለም፣ እጅግ በጣም የማይጠበቁ ነገሮችን ሲያደርግ እንደነበረ አብርሃም እንግዲህ በዚህ ቪዲዮ በደንብ አድርጌ ነግራችኋለሁ። አዳዲስ ነገሮች አሉ። በተለይ ስለ ሩታ እርግዝና አብዛኞቻችሁ ስጠይቁ የነበረው ጉዳይ ነው። ምክንያቱም እንግዲህ የሩታ እርግዝና የመውለጃ ቀኗ እጅግ በጣም እንደዘገየና ለምን እንደዘገየ እንግዲህ በዚህ ቪዲዮ በደንብ አድርጌ ነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ካርጉ ሀሳብ አስተያየታችሁን ኮመንት ስር አስቀምጡልን። ወደ ጉዳያችን እንግዲህ፣ በጣም ብዙቻችሁ ስጠይቁ የነበረው ጉዳይ የሩታ ጉዳይ ነው። ምክንያቱም እንግዲህ እርግዝና ያው እንደምታውቁት ዘጠኝ ወር ከሁለት ሳምንት አልፎታል። ይሄ ማለት እንግዲህ የመውለጃ ቀኗ እጅግ በጣም ተራዝሟል። ምንድን ነው የተፈጠረው? ለምንድን ነው እስከዛሬ ድረስስ ያልወለደችው ብላችሁ ስጠይቁ ነበረ። እንግዲህ የዘገየው ወደ አንድ ሳምንት ከሶስት ቀን ወይም ደግሞ አስር ቀን አካባቢ ነው የሚሆነው አስር ሙሉ እንዴት ሊዘገይ ቻለ ብላችሁ በጣም ብዙቻችሁ ስጠይቁ ነበረ። እንግዲህ ትክክለኛ መረጃ ነው እኛም እንግዲህ ለእናንተ ለማቅረብ የምንሞክረው። ምክንያቱም እንግዲህ አብዛኛው ጊዜ እንደዚህ አይነት የእርግዝና ሁኔታ ይፈጠራል፣ በተደጋጋሚ ማለት ይቻላል። እንግዲህ እንደዚህ አይነት ነገሮችን ስንሰማ የነበረ ጉዳይ ነው። እንግዲህ አዲስ ነገር የለም ምክንያቱም ያው ምንም የሆነችው ነገር የለም። ጤና ላይ እጅግ በጣም እንግዲህ ጥሩ እንደሆነችና ሰላም እንደሆነች ሆነች እና ቼካፓንም በሚገባ ሁኔታ እየተከታተለች እንደሆነ እሷም አስረድታ ነበረ ምንም የተፈጠረ ነገር የለም። ግን ምንድን ነው አብርሃም የሚያደርገው ነገር ደግሞ እጅግ በጣም ስር የሰደደ ነገሮችን ማድረጉን ቀጥሏል። ምክንያቱም በትናንትናው ዕለት እንዳያችሁት እንግዲህ ሩታን አግኝቶ በጣም ሲያሾፍባት ነበረ። እጅግ በጣም እንግዲህ የማይጠበቁ ንግግሮችን እጅግ በጣም ደግሞ ሲደበርባትም ነበረ። ምክንያቱም እንግዲህ የሩታን ልብ እስከ ማውቅ ወይም ደግሞ አውቃለሁ ብሎ እንግዲህ በኮንፊደንስ ስለሚንቀሳቀስ አብርሃም የሚያደርገው ነገር እሷን የሚያሳ ማሳዘን እንጂ በፍጹም እሷን የሚያስደስት አንድም ነገር አድርጎ አያውቅም። አብዛኛው ተመልካች እንግዲህ በተለይ በትላንትናው ቪዲዮ ላይ እጅግ በጣም ብዙዎቻችሁ ኮመንት ስታረጉ ነበረ፣ በተለይ በሩታ ቪዲዮ። ምክንያቱም እንግዲህ አብዛኛው ሰው ተሰምቶት ነበረ አብራም የሚያደረጋቸው ነገሮች፣ በተለይ ሩታ ያሳለፈቻቸው እያንዳንዱ የእርግዝና ሰዓት ጊዜም ቢሆን እጅግ በጣም ደስተኛ እንዳልሆነች ወይም ደግሞ እንግዲህ በጣም ከባድ ጊዜ እንዳሳለፈች መደሰት ሲገባት እንግዲህ ምንም እንኳን በደስታ ሳይሆን እጅግ በጣም ግራ በሚያጋባ ሁሌ በመጣላት ወይም ደግሞ ሁሌ የሆነ ነገር በመፈጠሩ ምክንያት እንግዲህ ደስተኛ ሳትሆን አሳልፋለች ማለት ነው። ይህ ሁሉ ነገር የሆነው እንግዲህ በአብርሃም ነው። በተደጋጋሚ ስንናገር ነበረ አብርሃም በተለይ አብዛኛው ሰው ማለት ይቻላል ኮመንትም ሲያደርግ ነበረ አብርሃም ለሴት ልጅ ክብር የለውም ብሎም፣ በጣም ብዙ ሰውም እንግዲህ ሲናገር ነበረ። ያ ነገር እንዳለ ሆኖ ያው ሄርሜላ የምታደርገውን ነገር መደገፉ ግን እጅግ በጣም በጣም የሚያሳፍር አይነት ወንድ መሆኑን ሁላችንም ልንረዳ ይገባል ማለት ነው እንግዲህ ነገሮች በጣም ተባብሶ ቀጥሏል። እንግዲህ ያገኘሁት ዛሬ ትልቁ መረጃ በተለይ ከሄርሜላ ጋር አንዳንድ ነገሮችን ሲያደርግ ነበረ ከዚህ በፊት በተለይ እንግዲህ ያው፣ ሄርሜላ እሱ ቤት እንደምትኖር ወይም ደግሞ ከአብርሃም ጋር በአሁን ሰዓት እየኖረች እንደሆነ ሁላችን የምናውቀው ጉዳይ ነው። በዛን ሰዓት እንግዲህ አንዳንድ ነገሮች እንደተፈጠሩና እጅግ በጣም የሚያሳፍሩ ነገሮችን ሲያደርጉ እንደነበረ ያንንም እንግዲህ ለመረዳት ችያለሁ ማለት ነው እንግዲህ ሚስጥር ሲያወጣ ፈረንጁ በተለይ ሲናገር ነበረ። ከዚህ በፊትም በተደጋጋሚ ፈረንጁ ምንድን ነው ያለው ካላችሁ እጅግ በጣም የሚያሳፍር ነገሮችን በተደጋጋሚ አብርሃም እና ሄርሜላ ሲያረጉ ነበረ። ሄርሜላ ሆን ብላ እያንዳንዱን ነገር አቅዳ አስባ እያደረገች ስለሆነ አብርሃም እስካሁን ድረስ አልተረዳም። አብርሃም ከህይወቱ ማራቅ አልቻለም። አብርሃም እንግዲህ የሆነ ፍቅር ውስጥ እንደገባ አይነት ስሜት ነው ይሰማኝ ብሎ ያንን ሀሳቡን ሲገልጽ ነበረ። በተለይ እንግዲህ እኛም ያው በተደጋጋሚ ማለት ይቻላል ይህንኑ ቃል ስንናገር ነበረ። አብርሃም የማይወስንበት ምክንያት ወይም ደግሞ እንግዲህ ከሄርሜላ የማይርቅበት ምክንያት እንግዲህ ያው እንደምታውቁት ከሄርሜላ ጋር ያለው እጅግ በጣም ስር የሰደደ ግንኙነት ነው። ምክንያቱም እንግዲህ አብርሃም በግልጽ ባይናገርም ከልቡ ግን እንደሚወዳት እንደሚያፈቅራት በተደጋጋሚ በተግባር ሲያሳየን ነበረ። ስለዚህ እንግዲህ አብርሃም የሚያደርጋቸው ነገሮች እያንዳንዱ የሩታን ህይወት የሚያመሰቃቀል ወይም ደግሞ ሆን ብሎ እሷን ለመጉዳት እንግዲህ የሚመስሉ ነገሮችን በተደጋጋሚ ሲያደርግ ነበረ። በዚህ ሁኔታ ቀጥሏል ማለት ነው። ሄርሜላም እንግዲህ በጣም ይህንኑ ነገር ትፈልጋለች። በተደጋጋሚ የምታደርጋቸው ነገሮች በተለይ በተለያዩ ቻናሎች በቲክቶክም፣ በሶሻል ሚዲያም እየቀረበች እንግዲህ ስለ አብርሃም የምታውራው ነገር እጅግ በጣም የሚያሳፍር ነው። ምክንያቱም ልክ እንደ ባሏ ወይም ደግሞ እንደ ጓደኛዋ እንግዲህ እንደ ፍቅር አጋር እንደዚህ አይነት አክት እያደረገች ስታወራ ስትናገር ነው የሰነበተችው። አብርሃም ይሄ ነገር ደስ ብሎታል፣ ምክንያቱም እንግዲህ መወደዱ እጅግ በጣም አስደስቶታል። በተለይ ከሄርሜላ ጋር ያለው ግንኙነት ወዶታል ብለን ነው የምናስበው። ምክንያቱም እንግዲህ አንድ ባለ ትዳር የሆነ ባል እንግዲህ እንደዚህ አይነት ነገሮችን በተለይ በእርግዝና ሰዓት ሚስቱ አርግዛ እንደዚህ አይነት ነገሮችን የወረደ አስተሳሰብ ያደርጋል ብለን አናስብም። ስለዚህ እንግዲህ የሆነ የሚያገኘው ነገርም ስላለም ጭምር ሳይሆን እንግዲህ ያው እንደምታውቁት ፍቅር ነገር ውስጥ ስለገባ ነው ወዶም አይደለም ብሎ በጣም ብዙም እንግዲህ ኮሜንት እያደረገ ይገኛል። እንግዲህ ሩታ በጣም መሯታል፣ ሁሉም ነገር በግቷታል። በተደጋጋሚ ስታወራ ነበረ። ከአብርሃም ጋር ስትገናኝ እሱ ሁሌ ማለት ይቻላል እንግዲህ የሚያደርገው ነገር በጣም የሚያሳፍር ነው ወይ ከልቡ ይቅርታ ተጸጽቶ አይጠይቃት ማጥፋትም ወይም ደግሞ እንግዲህ ከልቡ ወደ ራሱ ተመልሶ የራሱን ሕይወት ብቻ አይመራም። ከሄርሜላ ጋር ያለውን ግንኙነት፣ ከሩታ ጋር ያለውን ግንኙነት ደግሞ አቋርጦ መሄድ አልቻለም። ያ ነገሩ ደግሞ እጅግ በጣም እንግዲህ አሳስቧታል። ሩታም በተለያየ ጊዜ ይህንኑ ነገር እንግዲህ ስታነሳ ነበረ። ምክንያቱም እንግዲህ ከሩታ ጋራም አልሆነ ወይም ደግሞ ከሄርሜላ ጋራም አልሆነ በትክክል ያ ነገሩ እንግዲህ እጅግ በጣም ውስብስብ አድርጎ በተለይ ከሩታ ጋር መሆን የሚፈልገው ልጅ ስላለው ብቻ እንደሆነ ነው እንግዲህ ሩታ የሚሰማት ምክንያቱም እንግዲህ ምንም አይነት ፍቅርም እያሳያት አልነበረም ኢቨን እንኳን ይቅርታ መጠየቅም በትክክል አልጠየቃትም እስከ ዛሬ ድረስ እንግዲህ ይቀጥራታል ወይም ደግሞ የሆነ ቦታ ያገኛትና የተለያዩ ነገሮችን በማብራቱ እጅግ በጣም እንግዲህ የማይጨበጡ ንግግሮችን በማድረግ እሷንም እንድትወዛገብ አድርጎ በስተመጨረሻ መጨረሻ እንግዲህ ያው ምንም ነገር ሳይፈጠር ሲለያዩ አይተናል። በትላንትናው ዕለትም ተመሳሳይ ይሄ ነገር ተከስቷል። ምክንያቱም እንግዲህ ሩታ በግልጽ ስጠይቀው ነበረ ምንድን ነው የፈለግከው ከኔ ብላ ስጠይቀው፣ እንግዲህ አብርሃም አንዴ ሳቄ አንዴ የሆነ ነገር በይ አንዴ የሆነ ነገር በይ እያለ እያታለለ የሆነ ነገር እንግዲህ ወይም ደግሞ የሚፈልገውን ነገር ብቻ እያካሄደ ይገኛል ማለት ነው። ይህ ነገር እንግዲህ በዚሁ ከቀጠለ በእርግጠኝነት በእርግጠኝነት የምነግራችሁ ነገር ከባድ ነገር ይፈጠራል። በተለይ ሩታ ትግስቷ እያለቀ እያለቀ መጥቷል። በግድ ነው ሁላ እንግዲህ ባለፈው በትላንትና ዕለት ያገኘችው በዚሁ ከቀጠለ እንግዲህ አብርሃም ይሄ መጃጃሉን ነገር ከቀጠለ በእርግጠኝነት ያው የፍቺውን ጥያቄ እስከመጨረሻው መጨረሻው ድረስ ትሄድበትና እንግዲህ በስተመጨረሻ ያላውን ንብረትም ወይም ያላቸውን ንብረት ተከፋፍሎ እስከ መጨረሻው እስከ ወዲያኛው ድረስ ይለያያሉ ብዬ አስባለሁ እንግዲህ አብርሃም የሚያደርጋቸው ነገሮች በተለይ በጣም ብዙ ሰው መክሮታል በጣም ብዙ ሰውም እንግዲህ ይህንን ነገሩን አልወደደውም እሱ ግን ምን ሊያስተምረን እንደፈለገ እንኳን ግራ ገብቶናል ምክንያቱም በየቀኑ የሚለቃቸው ቪዲዮዎች እያንዳንዱ ማለት ይቻላል አሰልቺ የሆነ መጥቷል ማለት ነው በሌላ በኩል እንግዲህ ያው መረጃ ተገኝተዋል የተባለው በተለይ እንግዲህ ከሄርሜላ ጋራ አንዳንድ ነገሮችን ሲያደርግ በተለይ ቤት ውስጥ እጅግ በጣም የሚያሳፍሩ ነገሮችን ሲያደርጉ መረጃ ያገኘው በተለይ ፈረንጁ እንደሆነ ራሱ እንግዲህ ሲናገር እንደነበረ በደንብ እናስታውሳለን። ስለዚህ እንግዲህ ሄርሜላና አብርሃም የተደበቀ እጅግ በጣም በጣም የሚያስጠላ እንግዲህ ትልቅ ሚስጥር እንዳላቸው ነው የሰማሁት። እጅግ በጣም ያሳዝናል። ካሁን በኋላም ቢሆን እንግዲህ ሩታ የራሷን ሕይወት መምራት አለባት ብዬ ነው የማስበው። ምክንያቱም እንግዲህ አንድ ወንድ እንግዲህ በተለይ ከትዳሩ ከወጣ በኋላ ተመልሶ ቢመጣ እንኳን በጣም እጅግ በጣም ማታስቡ ትልቅ ዱብዳ ይዞ ሊመጣ ይችላል። ለምሳሌ እንግዲህ ሄርሜላን ሊያስረግዛት ይችላል። ምክንያቱም ማያደርግበትም ምክንያትም የለውም። ስለሆነ ያንን ነገር አድርጎ ሩታን እጅግ በጣም ህይወቷን ሊያመሰቃቀል ስለሚችል ካሁኑ ከሱ ብትርቀው እና የጀመረችውን የፍቺውን ጥያቄ አጠናክራ እስከ መጨረሻው ድረስ እንግዲህ ቢለያዩ የተሻለ ነው ብዬ ነው የማስበው። መቼም ሊቀየር አይችልም። አብርሃም መቼም እንግዲህ ትክክለኛ ሰው ይሆናል ብዬ በፍጹም ተስፋ አላረግም። እንግዲህ ፈጣሪ የሆነ ነገር ካረዳው እንጂ ይሄ ልጅ እንግዲህ በፍጹም በፍጹም የሚቀየረት አይነት ወንድም አይደለም። እንግዲህ ፈጣሪ እያገዘው ብዬ አስባለሁ። እንግዲህ ውድ ቻናል የቤተሰቦች፣ በተለይ ለዚህ ቻናል አዲስ ጎናችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሆንላችሁ።